የፌዴራል ሕዝብ ተወካዮች ምክር ቤት አባላት በጋራ በመሆን በሀገራችን በአምራች ኢንዱስትሪው ዘርፍ እየተሰሩ ያሉ ስራዎችን በተለይም የኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ንቅናቄ ከጀመረ ጊዜ አንስቶ በአምራች ኢንዱስትሪዎች አካባቢ የሚታዩ ማነቆዎችን በመፍታት በግብዓት አቅርቦት እንደዚሁም አስፈላጊ መሰረተ ልማቶችን በማሟላት እና ና እንደዚሁም ደግሞ ልዩ ልዩ አገልግሎቶች የተሳለጡ እንዲሆኑ ለማድረግ ማነቁ የሆኑ ጉዳዮችን በመለየት በላለፉት ዓመታት ሲሰራ ቆይቷል። ይሄ ስራ ያለበትን ደረጃ በሪፖርት ብቻ በጽሁፍ በሚቀርብ ሪፖርት ብቻ ሳይሆን ወይም ሚኒስትር መስሪያ ቤቱ የስራ ኃላፊዎች መጥተው በሚያቀርቧቸው ሪፖርቶች ብቻ ሳይሆን በአካል ስራው ምን ይመስላል፣ ምን እድሎች አሉት፣ ምን ለውጥ አለው፣ ምን ተስፋ አለው የሚለውን በአካል ለማየት ሁላችንም ተንቀሳቅሰናል። ይሄ እንቅስቃሴ ለወደፊትም የሚቀጥል ይሆናል። ዛሬ ያየነው አንደኛ ሺን ቴክስታይል ሶሉሽንስ የኮሪያዎች የጨርቃጨርቅ አልባሳትን የሚያመርት ነው። ይሄ ቴክኒካል አልባሳትን ወደ ሰሜን አሜሪካም ወደ አውሮፓ የሚልኩ ናቸው። ደረጃቸውን የጠበቁ በዓለም ላይ የታወቁ ብራንድ የሆኑ ምርቶችን የሚያመርቱ ናቸው። ከሰባት ሺህ ያላነሰ የሰራ እድል ፈጥረዋል። እንደዚሁም ለሰራተኛው ምቹ አካባቢ ፈጥረዋል። እንደሚታወቀው ኢትዮጵያ ደግሞ ለኮሪያ ህዝብ ነጻነት አባቶቻችን ዋጋ ከፍለዋል ያን አስበው በዚህ ልማት አጋሪነት በጋራ መስራት እጅግ ጠቃሚ እንደሆነ አምነው እና ከልብ ደግሞ ደስ ብሏቸው እየሰሩ ይገኛሉ ይህን አይተን አበረታተናል በቀጣይም በስራቸው ያሉ የትኛዎቹ ማነቆች ቢኖሩ እንደ ህዝብ ተወካዮች ምክር ቤት አስፈላጊውን እገዛና ድጋፍ ለማድረግ በእኛ በኩል ዝግጁ ነን ከዛ በመነሳት አሁን እያየን የነበረው ኤኤምጂ ሆልዲንግስ በአንድ ኢትዮጵያዊ ባለ ሀብት በአቶ አብዱልሀኪም ከአዳማ ጀምሮ እነዚህ ደግሞ በዚህ ገላን አካባቢ ላይ በጣም ሰፋ ባለ ቦታ ላይ በርካታ ኢንዱስትሪዎች የተለያዩ ኢንዱስትሪዎችን የያዘ ትልቅ ልማት ነው። ትልቅ ኢንዱስትሪ ፓርክ ነው። ይሄ በጣም ይበል የሚያሰኝ ነው። በተለይ አንደኛ ሰፊ ስራ እድል በመፍጠር የተማሪ ሰው ኃይል ከፍተኛ ትምህርት ተቋማት የሚመረቁ ተማሪዎች፣ ወጣቶች አሉ። እነዚህ ወጣቶች እጅግ ውጤታማ የሆነ ስራ ሰርተው ተጠቃሚ ሆነው ለሀገራችን እድገት ለሀገራችን ብልጽግና የሚጠበቅባቸውን አስተዋጽኦ እያበረከቱ ይገኛሉ። ስራዎቻቸው በምርምር የታገዙ ናቸው። በምርምር የተደገፉ ናቸው። አዳዲስ ፈጠራዎች የታከሉባቸው ናቸው። ስለዚህ ሰፊ የስራ እድል የሚፈጥር የስራ ባህላችንን በሙሉ የቀየረ ስናይ ለምሳሌ፣ በአንድ ሳምንት ጊዜ ውስጥ ትልቅ ወይራውስ የሚያክል ሼድ በአንድ ሳምንት ውስጥ ከሌለበት አንስተው በአንድ ጊዜ መስራት መቻል ትልቅ አቅም ነው። ስለዚህ ትልቅ አቅም እየተፈጠረ እንደሆነ የሚያመላከት ነው፣ የስራ ባህላችን በጣም የተቀየረ እንደሆነ የሚያመላከት ደረጃውን የጠበቀ ደግሞ ስራ እየተሰራ እንዳለ የሚያሳይ ነው። ስለዚህ አንዱና ዋናው ከፍተኛ የስራ እድል እየፈጠረ ያለ መሆኑን ተመልክተናል። ሁለተኛው ደግሞ ከውጭ የምናስገባቸው በርካታ ምርቶች ብዙ የውጭ ምንዛሪ አውጥተን የምናስገባቸው ምርቶችን እዚህ በማምረት የውጭ ምንዛሬ ወጪያችን ማዳን ይችላል በዚህም ወደ 2.5 ቢሊዮን ዶላር የሚያክል ወጪ ለማዳን የሚያስችል ስራ እየሰሩ ይገኛሉ። ይህ ትልቅ ገቢ ምርቶችን ማስቀረት ትልቅ ደግሞ ገበያችን ራሳችን መቆጣጠር አለብን ብለን ባስቀመጥነው መርህ መሰረት እየሰራን ስለሆነ ገቢ ምርቶችን የማስቀረት ስራ በሰፊው የተሰራ ይገኛሉ። ሶስተኛው እንደዚህ አይነት ቦታዎች ላይ ደግሞ ወደ ውጪ ምንልካቸው ምርቶች አሉ። እነዚህ ወደ ውጭ ቀደም ሲል የምንልካቸው ምርቶች አብዛኛዎቹ በጥሬ የሚላኩ ናቸው። ለምሳሌ ቡናን ብንወስድ አሁን ቡና ላይ የተሰራ ያለው ስራ፣ በርካታ አርሶ አደሮች አምርተው ከዚህ ፋብሪካ ጋር ተሳስረው እዚህ ደግሞ እሴት ተጨምሮበት ወደ ተለያዩ ሀገሮች ኤክስፖርት ማድረግ ችለዋል። መቻል ብቻ ሳይሆን በአጭር ጊዜያት ውስጥ አጠቃላይ ገበያዋን ለመቆጣጠር የሚያስችል አቅም ፈጥረዋል። ይሄ አንደኛ አርሶ አደሩን ምርትና ምርታማነት እንዲያድግ የሚያበረታታ ነው። በሌላ በኩል ደግሞ ከፍተኛ የውጭ ምንዛሪ ኢትዮጵያ እንድታገኝ የሚያስችል ነው። ስለዚህ ይሄን እሴት ጨምሮ ማምረት በጣም እጅግ አስፈላጊ ነው። ትልቅ ውጤታማ ስራ መስራታቸውን እዚያ አይተናል። የብረት ለምሳሌ ምንድ አሬን ኦር አምጥተው ከሌላው ስካፕ ጋር አቀላቅለው አስፈላጊ የብረታ ብረት ምርቶችን የሚያመርቱበት ይህም ደግሞ ቀደም ሲል ኢምፖርት የሚደረጉ ፓርቶችን ን አምርተው እዚህ ለገበያ የሚያቀሩበት ሁኔታ ሲታይ እጅግ ትልቅ ፈጠራ የታከለበት እና እውነት ለመናገር ከውጭ የምናስገባውን የሚያስቀር ለውጭ ምንዛሬ ደግሞ እዳ የሚዳርገንን ነገር የሚያስቀር መሆኑን ተመልክተናል። እንደዚሁም ደግሞ መስተዋት አሁን መስተዋትን ብዙ ነው የምናስገባው። መስተዋት እዚህ የምናምርትበት ሁኔታ ጥሬ ዕቃው አለ። ጥሬ ዕቃውን አምጥተዋል። መስተዋት እዚህ ይመረታል። ለምዚያ የሚያስፈልገው ደግሞ የኤሌክትሪክ አቅርቦት ተዘጋጅቶላቸዋል። ያሉ ችግሮች አሁን እንዳሉ ሆነው ግን ችግሮቹ እየተቃሉ ይሄዱ እንዳለ እነሱም አንስተዋል። ይሄ ትልቅ ይበል የሚያሰኝ ነው። ስለዚህ የተለያዩ ፓርቶችን በማምረት መስታወትን የሚያክል ስራ በማምረት እና እዚህ የምናያቸውን ለሀገራችን እድገትና ለህዝባችን ተጠቃሚነት የሚሆኑ ምርቶችን እያመረቱ ይገኛሉ። ስለዚህ ከአዳማ ቆርቆሮ ተነስቶ ምስማር ከሚያመርቱበት ተነስቶ የተለያዩ ምርቶችን አሁን ወደ ማምረትና በርካታ እዚህ አሁን ወደ መቶ መቶ ሄክታር አካባቢ መሬት ላይ የለማው ፋብሪካ ቀጣይ ደግሞ ማስፋፊያም አለው። ይህን ከሎጂስቲክስ ጋር ከጅቡቲ ወደብ ጋር የሚያገናኝ ሎጂስቲክስ የባቡር መንገድ ጋር አገናኝተው ሎጂስቲክሱም ጭምር እንዲሳለጥ ተደርጎ የሚሰራው ስራ በጣም ይበል የሚያሰኝ ትልቅ ትምህርትም የሚሰጥ ነው። ስለዚህ ይህን ሁሉ ደምረን ስናይ አገራችን ትልቅ ተስፋ ያላት ሀገር መሆ ባለፉት ወራት እንደምታስታውሱ ውስጥ ታላቁን የኢትዮጵያ ህዳሴ ግድብ አስመርቀናል። ከዛ ተነስተን ደግሞ አሁን የማዳበሪያው ፋብሪካ የጋዝ ፋብሪካዎች እንደዚሁ እየሰራን እንገኛለን። ትልቅ ተስፋ አለ። ሁላችንም ግን ኢትዮጵያውያን ያለንን ተስፋ በአጭር ጊዜ ውስጥ እውን እንዲሆን ማድረግ እንችላለን። ይህን ለማድረግ ደግሞ ሁላችን ሰብሰብ ብለን አንድ ላይ እጅ ለእጅ ተያይዘን መስራት ከቻል መደማመጥ ከቻል አሁን የሚታየው የሥራ መንፈስ እንደዚሁ ተጠናክሮ ተያይዘን ከቀጠልን የሀገራችንን ብልጽግና እውን የማናደርግበት አንድ ምክንያት የለም። ይሄ ሀገር አሁን ትልቅ ተስፋ ያለው ሀገር ተያይዞታል። በግብርናው ምን መስራት እንዳለብን፣ በኩታገጠም እርሻ ምን መስራት እንዳለብን አየን። በስንዴ ምርት አማለት ነ በሩዝ ላይ አየን። እንደ በሌማት ትሩፋት ደግሞ በስጋ ምርት፣ በእንቁላል ምርት፣ በወተት ምርት ምን ማድረግ እንደምንችል አየን። እንዴት መስራት እንደሚቻል በደንብ ታይቷል። በግሪን ሌጋሲ እንዴት አድርገን በጣም የተሸረሸሩ መሬቶችን እንዴት ማልማት እንደምንችል ይሄም ደግሞ በአግሮ ፕሮሰሲንግ አያይዘን እንዴት ማድረግ እንደምንችል ደግሞ በደንብ አይተናል። አሁን አቡካዶ ዜት እያመረትን ኤክስፖርት እናደረጋለን። ቀደም ሲል ያልነበረ ነገር ነው። ይሄ ይበል የሚያሰኝ ስለሆነ እነዚህ የተያያዝናቸው ነገሮች አጠናክረን ከቀጠልን ተስፋው ብሩህ ነው። ተስፋውን የሚያጨልሙ ጉዳዮችን በሙሉ ደግሞ ቁጭ ብለን መነጋገር እንደ ሀገር፣ ሁላችሁም ኢትዮጵያውያን እንደምትገነዘቡት የሀገራዊ ምክክር ኮሚሽን ተቋቁሞ ስራ እየሰራ ይገኛል። በሁሉም ክልሎች እና በከተማ አስተዳደሮች ውይይቶች ተካሂደዋል። የትግራይ ክልል ሲቀር ትግራይ ክልል የተጀመሩ ስራዎች አሉ። በዲያስፖራ አካባቢ ውይይት ተካሂደዋል። እነዚህ ውይይቶችን ሰብሰብ ባርከን የልዩነት ሀሳቦቻችን አንድ ላይ አምጥተን ይመክረን የጋራ አቋም እንወስድባቸዋል። ለዚህ ደግሞ ትዕግስትም ያስፈልጋል፣ ቁጭ ብሎ መነጋገር ያስፈልጋል። ይሄንም በማድረግ ለመጪው ትውልድ የምትሆን የተለየች አገር መገንባት እንችላለን። ገጽታዋን መቀየር ይቻላል። አዲስ አበባ ከተማ ላይም ሆነ ሌሎች ከተሞቻችን ላይ የሰራ ናቸው፣ የልማት ስራዎች የሀገራችን ገጽታ ለመቀየር ትልቅ አስተዋጽኦ የሚያበረክቱ ናቸው። በብዙ ድካምም በብዙ ልፋትም ሁላችን አመራሩን ብቻ አይደለም ህዝቡም፣ ሁሉም ዋጋ ከፍሎ እየሰራ ነው የሚገኝ ተቋማት ዋጋ ከፍሎ እየሰሩ ነው ያሉት ይሄን ደምረን ወደፊት ደግሞ የተሻሉ ነገሮችን በፈጠራም ታግዘን በፍጥነትም ስራዎቻችን ሰርተን ከተጓዝን ለመጪው ትውልድ የተሻለች ሀገር ማስረከብ እንችላለን ለማለት ነው። የአምራች ኢንዱስትሪ ለአንድ ሀገር ኢኮኖሚ እድገት ትልቅ አስተዋጽኦ የሚያበረክት ነው ሰፊ የስራ እድል በመፍጠር አጠቃላይ ኢኮኖሚ በማነቃቃት ትልቅ አስተዋጽኦ ያለው አምራች ኢንዱስትሪ ይሄን ዘርፍ በምናይበት ጊዜ በርካታ ማነቆች የነበሩበት ነው። የኢትዮጵያ ታምርት ንቅናቄ እንዲጀመር ያደረገውም ይሄ ነው። ለምሳሌ ከግባት አቅርቦት ጋር ያለ ማነቆ አለ። የግባት አቅርቦቱ ከሀገር ውጭ የሚቀርብ ግባት አለ፣ ከሀገር ውስጥ የሚቀርብ ግባት አለ። እነዚህ ትስስሮች በጣም በተሳለጠ መልኩ ለኢንዱስትሪ እንዲቀርቡ ማድረግ ያስፈልጋል። አንድ ሁለተኛ፣ እኚህን ለማድረግ ደግሞ ፋይናንስ ያስፈልጋል። የሀገር ውስጥ ፋይናንስ፣ የውጭ ፋይናንስ፣ በውጭ ምንዛሬ የሚፈለግ ፋይናንስ አለው። ያን አቅርቦት ማቅረብ ይፈልጋል። ሶስተኛ፣ ልዩ ልዩ መሰረተ ልማቶች ለምሳሌ እንደ መብራት የመሳሰሉ መሰረተ ልማቶችን ማሟላት ይፈልጋል። እነዚህን ሁሉ ደግሞ አቀናጅቶ አንድ ላይ ማድረግ ይፈልጋል። እነዚህን አገልግሎቶች የሚያቀርቡ ተቋማት ደግሞ ተሳስረው የተሳለጠ ፈጣን አገልግሎት መስጠት ይኖርባቸዋል። ውጤታማ አገልግሎት መስጠት ይኖርባቸዋል። እነዚህ ማነቆዎች በመኖራቸው ምክንያት በርካታ አምራች ኢንዱስትሪዎች ተዘግቶ ነው የነበሩት። አንድ ሁለተኛ በጣም በዝቅተኛ አቅም ስራቸውን፣ ምርታቸውን ያከናውናሉ። መንግስት ይህን ካየ በኋላ የአምራች ኢንዱስትሪውን ማነቃቃት ያስፈልጋል። አርሶ አደር የሚያመርተውን ምርትም ተጠቅመው ያን ፕሮሰስ አድርገው ለገበያ የሚያቀርቡ እሴት የሚጨምሩ እንዲሆኑ ማድረግ ያስፈልጋል። የውጭ ምርቶችን ደግሞ የሚተኩ እንዲሆኑ ማድረግ ያስፈልጋል። ሰፊ የስራ እድል የሚፈጥሩ መሆን አለባቸው። ይህን ለማስቻል እነዚህ ማነቆች መፍታት አለብን ተብሎ የተጀመረው ንቅናቄ የሚታይ ለውጥ እያመጣ ነው የሚገኘው። ይህን ከባለሀብቶቹ አንደበትም ትሰማላችሁ ብዬ እገምታለሁ። ስለዚህ አሁን ለግሉ ሴክተር መንግስት ከፍተኛ ትኩረት ሰጥቷል። አሁን አምና ከተሰጠው ብድር ከሰማኒያ ፐርሰንት በላይ የተሰጠው ለግሉ ባለሀብት ለመንግስትም አይደለም። ይሄ ተጠናክሮ ይቀጥላል። ምክንያቱ የግሉ ባለሀብት እንዲጠናከር በማድረግ መንግስት ደግሞ ለዚህ የመሆን አይነተኛ ሚና በመጫወት የሀገራችን ኢኮኖሚ በፍጥነት እንዲያድግ ማድረግ ይቻላል። ሰፊ የስራ ዕድል እንዲፈጣ ማድረግ ይቻላል። ስለዚህ አሁንም ቢሆን የህዝብ ተወካዮች ምክር ቤት በህግ ማዕቀፍም በርካታ ህግ ማቀፍ አሻሽለናል። ለዚህ የሚሆኑ ህጎችን አሻሽለናል። በክትትና ቁጥጥር ስራችን፣ ድጋፍ ስራችን ተቋማት ተጠናክሮ እንዲወጡ እንፈልጋለን። ይህን እገዛ ለማድረግ በእኛ በኩል ዝግጁ ነን። ይህን በማድረግ ውጤታማ ስራ ሰርተን ሀገራችንን እናበለጽጋለን ለማለት ነው በዛሬው ዕለት ያደረግነው ጉብኝት። እንደ ምክር ቤት የተሰጠን ተልዕኮ አለ። አራት ትላልቅ ተልዕኮዎች ከነዛ ውስጥ አንዱና ዛሬ ዓላማ አድርገን የወጣንበት የክትትልና ቁጥጥር የሚለውን ድጋፍ የሚለውን መሰረት በማድረግ ነው። ክቡር ጠቅላይ ሚኒስትራችንም በባለፈው ዓመት የማጠቃለያ መድረክ ላይ ሲያነሱልን እየተሰሩ ያሉ ስራዎችን ብትጎበኙ መልካም ነው ለመደገፍም ያሉ ጉድለቶችንም ለመሙላት የሚለውን አቅጣጫ አስቀምጠው ነበር። እሱንም መሰረት በማድረግ እና አሁን ያልኩትን የተሰጠንን ተልእኮ መሰረት በማድረግ በዛሬው ዕለት መላው የምክር ቤታችን አመራርና አባላት ጉብኝት ያደረግንበት ሁኔታ ነው ያለው። መንግስት ብዝሃ ኢኮኖሚን ለማረጋገጥ እና ሀገራችንን ለማበልጸግ ከተያያዘባቸው ዘርፎች አንዱና ትላልቅ ስራዎች እየተሰሩባቸው ከሚገኙት አንዱ የኢንዱስትሪ ዘርፍ ነው። የኢንዱስትሪ ዘርፍ ላይ ዛሬ ያየ ነው በእውነት ከሆነ በእጅጉ የሚያበረታታ ስራ ነው እየተሰራ ያለው። ማለት ተኪ ምርቶችን ከማምረት አንጻር ተኪ ምርቶችን ማምረት ብቻ ሳይሆን ኤክስፖርትም ላይ የተጀመረው ስራና ኦልሞስት በኢንዱስትሪ ዘርፍ ከ44 ፐርሰንት ያላነሰውን ከቨር ለማድረግ ከጂዲፒያችን ከምናገኘው ከኢኮኖሚው ትልቅ ስራ እየተሰራ መሆኑን ያየ ነው። ጠዋት ላይ ያየነውንም ብንወስድ በግሉ ዘርፍ ምን እየተሰራ እንዳለ ማለት ፓኬጅ በሆነ መንገድ ሰራተኛው ሙሉ ጊዜውን ሙሉ እውቀቱን ስራው ላይ እንዲያውል ታስቦ በተለይ ጠዋት ላይ ካየነው ተነስቼ ትንሽ ነገር ለማለት ሁለንተናዊ የሆነ ድጋፍ በማድረግ ለሰራተኛው ኢንዱስትሪ እንዲያድግ እየተሰራ ያለው ስራ በጣም የሚበረታታ ነው። ሀገር ውስጥ ብቻ ሳይሆን ለውጭም ማለት ኤክስፖርት ለማድረግም እየተሰራ ያለው ስራ ትልቅ እንደሆነ ያየ ነው። እዛ ላይ በመንግስት ደረጃ ምንድነው መሟላት ያለበት፣ በግሉ ሴክተር ምንድነው መስራት ያለባቸው የሚለውን በደንብ ያየንበትና ትልቅም ተሞክሮ ሊሆን የሚችል ለሌሎች ኢንዱስትሪ ባለቤቶች ያየንበት ሁኔታ ነው ያለው። ሁለተኛው ና አሁን ያየ ነው የኤምጂ በጣም የሚደንቅ ስራ ማለት ለኢትዮጵያና ለኢትዮጵያውያን ብቻ ሳይሆን ለአፍሪካ ምናልባትም በአጭር ጊዜ ውስጥ ከዛ በዘለለ በዓለም ደረጃ ትልቅ አቅም ሊሆን የሚችል አገርን ሊያስጠራ የሚችል ስመጥር ከሆኑ ኢንዱስትሪዎች አንዱ ሊሆን እንደሚችል ያየንበት ነው ያለው። በአንድ ዘርፍ ላይ ብቻ ሳይሆን ደግሞ አተኩሮ እየተሰሩ ያሉት በተለያዩ ዘርፎች ላይ መሆኑ ብዛሀ ዘርፍ መሆኑ ማለት የመስታወት ፋብሪካውን አይተናል። ዛሬ ላይ ከግንባታው ሴክተር ጋር ተያይዞ ትልቅ ችግር እየሆነ ያለና ሀገርን ብዙ ከረንሲ አውጥታበት ከውጭ ከሚገቡ ምርቶች አንዱ የመስታወት ምርት ነው። እሱን በሀገር ውስጥ ጥሬ እቃው አለ ሮ ማቴሪያሉን ተጠቅሞ እንዴት አድርገው ለማምረት እየሰሩ እንዳለ በሚመረጥ ደረጃ ተረፈ ምርት ተብሎ የሚጣል ነገር እንደሌለ፣ ያ ብቻ ሳይሆን ከብረታብረት ብረት ኢንዱስትሪውም ጋር ተያይዞ እየተሰራ ያለው ስራ በጣም የሚያበረታታ። ኢንቫይሮንመንታሊ ፍሬንድሊ እየሰሩት ያለው ስራ ማለት ውጭ ላይ ተሰባብሮ የሚጣል ብረት፣ ተሰባብሮ የሚጣል መስታወት እንዳይኖር ተደርጎ እየተሰራ ያለው ስራ ከምንም በላይ ደግሞ የሚገርመው ቴክኖሎጂን ትራንስፈር ከማድረግ አንጻር ማለት እንዳለ እውቀቱንም ምኑንም ከውጭ ብቻ ሳይሆን የመጣውን እውቀት ተጠቅሞ ብዙ ኢትዮጵያውያን እንግዲ እንደሰማነው በጣም ሰፊ ቁጥር ያለው ሰራተኛ ነው ያላቸው። ከስድስት ሺ ያላነሰ ሰራተኛ እና የሌበር አይነት ሳይሆን ስኪልድ የሆኑ በጣም ፕሮፌሽናል የሆኑ ቴክኒካሊ ብዙ ስራ መስራት የሚችሉ ናቸው ያሉት። ሀይሊ ፔድ ናቸው የሚከፈላቸው ናቸው። ኢማጅን እንግዲህ፣ የስራ እድሉን ከመፍጠር ቴክኖሎጂን ከማስተላለፍ አንጻር ያለው ትርጉም የላቀ ነው። ይሄ ኢትዮጵያ ለሰነቀችው ርዕይ ኢትዮጵያ ለማንሰራራት በምታደርገው ሂደት ውስጥ በራሷ ልጆች በራሷ ባላት ሀብት ተጠቅማ በአጭር ጊዜ ውስጥ ማደግ እንደምትችልና የሚገታት የሚገድብ ምንም ነገር እንደሌለ ነያየ ነው። በዚሁ አጋጣሚ እጅግ አድርጌ ማመስገን የምንፈልገው እንደ ግለሰብም እንደ አንድ አመራርም የተቋሙ ማለት የድርጅቱን ባለቤት ነው። ቪዥነሪ የሆነ መሪ ነው ማለት ይቻላል። ማለት ለተቋሙ ጊዜያዊ ጥቅምን፣ ትርፍን ከዛ ላይ የሚያገኘውን ገቢ ሳይሆን ማዕከል አድርጎ እያንዳንዱን ነገር አቅዶ እየሰራ ያለው ሲያብራራልንም ሲገልጽልንም የነበረው ሀገርን ማዕከል በማድረግ ህዝብን ማዕከል በማድረግ ኢትዮጵያን ስመጥር ለማድረግ በሚደረገው ጥረት ውስጥ የበኩሉን አሻራ አሳርፎ ለማለፍ እየሰራ ያለ መሆኑን እያየ ነው። በሚገርም ደረጃ እንዴት አድርጎ የህዝብ አድርጎም ይሄ በቤተሰብ ደረጃ ብቻ ታጥሮ የሚቀር ኢንዱስትሪ ሳይሆን አልፎ ሁሉም ዜጋ ሊተርፍ በሚችል ሁሉም ኦነርሽፕ ስሜት እንዲኖረው ለማድረግ ለማስቻል አርባ ፐርሰንት ወደ ህዝብ እንዲሆንና ከዛ ሌላውን ድርጅቱ ራሱ ይዞ እንትን ለማለት እየሄደበት ያለው እንትን በጣም ጥሩ ነው። ሲጠቃለን ዛሬ ያየነው ነገር ኢትዮጵያ እንደ ሀገር የተያዘችው የእድገት የለውጥ፣ የብልጽግና፣ የማንሰራራት ጎዳና በትክክለኛ መንገድ ላይ ያለና ከዚህ ጋር ተያይዞ በኢንዱስትሪው ላይ ያለን ፖሊሲ፣ ያሉን እቅዶች፣ እየወጡ ያሉ ህጎች ኢንዱስትሪውን ማሻገር የሚችሉ ያለምነውን እውን ማድረግ የሚችሉ ጥቃቅን ደግሞ መደገፍ ባለባቸው ልክ ከደገፍናቸው ከዚህ በላይ እንደሚሄዱ ላብነትም ማንሳት ይቻላል። መንግስት ከዚህ በፊት 70 30 ተብሎ 30 ፐርሰንት ለግል ባለሀብቱ 70 ፐርሰንቱን መንግስት ለራሱ እንትን ሲያውለው የነበረው ደሪቨርስ ነው የሆነው። 82 ፐርሰንት በባለፈው አመት ብቻ እንኳን ስናይ 82 ፐርሰንት ብድር የተሰጠው ለግል ባለሀብቱ ነው። 18 ፐርሰንት እንደዚህ የማይበልጠው ነው ለሌላ ፐርፐዝ እንትን እንዲል የተደረገው። ስለዚህ ይሄ ኢንዱስትሪውን እናደርጀው፣ በደንብ እናሻግረው ሲባል ለማለት ያህል ወይም ለማቀድ ያህል ሳይሆን ፕራክቲካሊ እውን እንዲሆን መንግስት ከፍተኛ ኮሚትመንት ያለው በቁርጠኝነት እየሰራበት ያለ በዚህም ዘርፍ ውጤት እየመጣበት ያለ ጉዳይ መሆኑን ማንሳት እፈልጋለሁ። ስለሆነም ሌሎች ኢንዱስትሪዎችም ከእነዚህ በመማር ሀገርን ማዕከል በማድረግ አካባቢን፣ ዜጋን፣ ትውልድን መለወጥ ማሻገር በሚችል ደረጃ የበኩላቸውን እንዲወጡ በዚህም ሂደት ውስጥ ምክር ቤቱ በሚያወጣቸው ህጎች፣ በሚያደርገው ክትትልና ቁጥጥር፣ በሚያደርገው የዲፕሎማሲ ስራ ውስጥ የበኩሉን እንደሚወጣ በዚሁ አጋጣሚ ለመግለጽ ፈልጋለሁ። በርቱ። በጋራ ሆነን ኢትዮጵያን እና ህዝቧን ከኋላ ቀርነት ከድህነት ማሻገር እንችላለን የሚለውን ነገር ለማንሳት ነው። አመሰግናለሁ።